ሰላም ሚኒስቴር ወጣቶች ላይ የሚሰራቸው ስራዎች ምንድን ናቸው? መነሻችንን ከሱ ብናደርግ ሰላም ሚኒስቴር በ1263 በተሰጠው አዋጅ መሰረት ዘላቂ ሰላም መገንባት፣ አገር መገንባት፣ ማህበረሰብ ትስስርን ከማጠናከር አኳያ ከተሰጡት ዋና ዋና ተልዕኮዎች መካከል አንዱ ነው። እንግዲህ ይህን ተልዕኮ ተግባራዊ ለማድረግ ከ2013 ዓ.ም ጀምሮ የሰላም ብሔራዊ በጎ ፈቃድ አገልግሎትን ቀርጾ ተግባራዊ በማድረግ ላይ ይገኛል። እንግዲህ ይህ የሰላም በጎ ፈቃድ አገልግሎት ዋናው አላማ ምንድን ነው? ወጣቶች የሰላም ግንባታ ውስጥ አገር ግንባታ ውስጥ ብሔራዊ መግባባት ውስጥ የራሳቸውን አስተዋጽኦ እንዲያበረክቱ ከማድረግ ታሳቢ ተደርጎ የተዘጋጀ ፕሮግራም ነው። ፎከስ ያደረገው ከዩኒቨርሲቲ ተመርቆ የወጡ ወጣቶች ላይ ነው። እነዚህ ዩኒቨርሲቲ ምሩቃኖች አንደኛ አገራቸውን እንዲያውቁ ኢትዮጵያ የኢትዮጵያን ብሔሮች ብሔረሰቦችንና ሕዝቦችን በትክክል አውቆ ተገንዝቦ ኢትዮጵያዊነት ምን እንደሆነ የሌሎችን ማህበረሰብ ቋንቋ ካልቸርና አጠቃላይ አኗኗር ዘይቤን አውቆ ሌሎቹን ማህበረሰብ ካወቁ በኋላ ኢትዮጵያዊ ቲንኪንግ እንዲኖራቸው አገራዊ አስተሳሰብ እንዲኖራቸው ብሔራዊነት እንዲሰማቸው ህብረ ብሔራዊነትን ደግሞ ተቀብሎ አገራዊ አንድነት ላይ ትልቅ አስተዋጽኦ እንዲያበረክቱ እንደ ኦፕሽን ተጠቅሞ ተግባራዊ እንዲያደርጉ ተደርጎ ነው ይሄ ፕሮግራም ተቀርጾ እስካሁን ሲከናወን ያለው። ሁለተኛው እነዚህ በጎ ፈቃደኞች የሰላም አምባሳደሮች ሆነው ማህበረሰቡን እንዲያገለግሉ ነው። ኮሚኒቲ ሰርቪስ የምንለው እንግዲህ ኮሚኒቲ ሰርቪስ ለእኛ ሰከንደሪ ነው። ዋናው ሰላም ግንባታ ነው፣ አገር ግንባታ ነው፣ ማህበራዊ ትስስር ነው፣ ብሔራዊ ትስስር ነው። እነዚህ በጎ ፈቃደኞች የኢትዮጵያዊነትን እሴት እንዲላበሱ ከማድረግ ታሳቢ ተደርጎ ነው። እንግዲህ በዚህ ፕሮግራም ሶስት አይነት አገልግሎቶችን ነው የሚሰጡት ለማህበረሰቡ። አንደኛው በሙያቸው ማህበረሰቡን ያገለግላሉ። ለምሳሌ በጤና የተመረቀው ከጤና አንጻር ማህበረሰቡን እንዲያገለግል ጤና ጣቢያ ላይ፣ ሆስፒታሎች ላይ ታማሚዎችን ከሕክምና ከሙያው አንጻር አገልግሎት እንዲሰጥ ነው። በዛው ልክ በግብርና የተመረቀ አንድ በጎ ፈቃደኛ አርሶ አደሮችን ዘመናዊ የግብርና እገዛ ላይ ድጋፍ እንዲያደርግ ከማድረግ ታሳቢ የተደረገ ፕሮግራም ነው። እንደዚሁም በአይሲቲም በትምህርትም በሌሎች የትምህርት መስኮች የተመረቁት በመንግስት ተቋማት ላይ ተመድቦ እንዲደግፉና እንዲያግዙ ከማድረግ ታሳቢ የተደረገ ነው። እንግዲህ በዚህ ውስጥ እነዚህ በጎ ፈቃደኞች ምንድን ነው የሚያጎለብቱት? አንደኛ አገልጋይነት ምን እንደሆነ፣ ዜጋን ማገልገል እንዴት እንደሆነ፣ ምን ያህል እርካታ እንደሚሰጥ፣ ዜጎች ለዜጎቻቸው ማበርከት የሚገቡትን የስራ ዲሲፕሊን ይዞ ማገልገልን ያጎለብታሉ። ከዚህ አንጻር የስራ መስካቸውን፣ ፕሮፌሽናቸውን የሚያሳድጉትና ከዚህ አገልግሎት መልስ እንደ ፍሬሽ ተቀጣሪ ሳይሆን ኤክስፒሪንስ እንዳለው ኤክስፒሪንሱን ደግሞ በቀጣይ እንዲጠቀሙበት ከማድረግ አኳያ ትልቅ አስተዋጽኦ ያበረክታል። ሌላው እነዚህ በጎ ፍቃደኞች ኦኬሽናል የሆነ በጎ ፍቃድ አገልግሎት ይሰጣሉ። በዓላት ላይ በተለያዩ ሁነቶች ላይ ተገኝቶ ማህበረሰቡን ስለ ሰላም በመናገር ስለ ሰላም በማውራት ስለ ሰላም በማስተማር የተለያዩ ሲስተሞችን ተጠቅመው በራሳቸው ሰላማዊ ሆኖ የአካባቢውን ወጣት የአካባቢውን ማህበረሰብ ሰላማዊ እንዲሆን አብሮነትን እንዲለማመድ በጎነትን እንዲለማመድ ከማድረግ አኳያ እዚህ አካባቢ ላይ በክርስቲያኑ በሙስሊሙም በተለያዩ ባህላትን ተጠቅሞ ሰላምን እንዴት አድርጎ ፕሮሞት ማድረግ እንዳለባቸው ከዚህ አንጻር በመስራት ላይ ይገኛሉ። እስካሁን እነዚህ ወጣቶች ማንነታቸው ላይ ነው እስካሁን የተገነባው። ነገር ግን ጋፕ አለ። አብሮነት፣ አገራዊ አንድነት ላይ ትንሽ ጋፕ ስላለ ከዚህ የተነሳ የመገፋፋት አለ፣ አለመግባባቶች አሉ፣ ግጭቶች አሉ፣ እዛም እዚህም የሚስተዋሉ ችግሮች አሉ። ይህንን ለመፍታት መንግስት በዘላቅነት ዘላቂ ሰላም ከመገንባት አኳያ፣ የእኛ ተቋም በአዋጅን በተሰጠው መሰረት ይህንን እንዴት አድርገን እናጥበበው እንዴት አድርገን አገራዊ አስተሳሰብ እንዲኖራቸው እናደርግ። እነዚህ በተለይ ወጣቶች አገር ተረካቢ እንደመሆናቸው አገራቸውን በራሳቸው ገንብቶ የተሻለች አገር ከማድረግ አኳያ ራሳቸውን አስተዋጽኦ እንዲያበረክቱ ከማድረግ ታሳቢ ተደርጎ የተሰራበት ያለ ፕሮግራም ነው።